በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት በጎነት፣ ፍቅር የተቀበላችሁ በዘላለም ፍቅሩና ውዱ ወደ አርያም ዙፋን የጠራን ወደ ፍቅሩ መንግስት ያፈለሰን መስቀል ላይ በተሰቀለ ጊዜ ዕዳችንን ከፍሎ ያዳነን የዳነ ህዝብ፣ ያመለጠ ህዝብ፣ የተዋጀ ህዝብ ያደረገን ቅዱሳን ቤተሰቦች ብሩካን፣ እግዚአብሔር ልጆች እንደ ቆያችሁ፣ ሁሉን የሚችል አምላክ ጌታ መለየታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ከመንፈስ ቅዱስ ጋር በአንድነት በሶስትነት የተወደደ የተመሰገነ ይሁን። እግዚአብሔር ልጆች በዚህ ሰኔ ጾም እንሰራለን ብለን ያሰብነው ቅዱስ ስራ አለ። ገጠር ውስጥ ኔትወርክ የሌለበት አካባቢ ለሚኖሩ ምንም አይነት የመጽሐፍት የማግኘት እድል የሌላቸውን ሰንበት ተማሪዎች በአንድ አጋጣሚ በአንድ ጉባኤ ተሰብስበው አግኝቻቸው ነበር እና እነዚህን ሰንበት ተማሪዎች ምን ትፈልጋላችሁ ስላቸው ገንዘብ ሳይሆን መጽሐፍ ብናገኝ የምናስተምርበት ራሳችን የምናነጽበት እንደ ቤተ መጽሐፍት አይነት አዘጋጅተን እዛው ቤተክርስቲያናችን ውስጥ ራሳችን የምናሰለጥንበት እና ህዝባችን ከጨለማ የምናወጣበት መጽሐፍት ቢኖሩን ሲሉ፣ በልጅነቴ በመጽሐፍት እየታገስኩኝ ሳገለግል ቴዎሎጂ ሳልገባ አስተማሪ ሳይኖረን እንዲሁ ነው እኛ ምድረ በዳላን እየተማርን ነውና መጽሐፍት እንዴት አድርገው እንዳስተማሩ አፋችን እንደፈታንባቸው ብዙ ሰዎች እንዳስተማርንባቸው መጽሐፍት እያነበብን ብዙ አስማተኞች ብዙ ጠንቋዮች ጨል አምላኪዎች ነፃ እንዲወጡ እንዳገለገልን ስለማስታወስ ለምንድን ነው ቤተሰቤን አስተባብር የመጽሐፍ ማንገዛ አላቸው ብለን ያው ትናንትና ወደ ይህ መልት ወደ እናንተ አምጥቻለሁ። መቶ ሁለት ለሚያክሉ የሰንበት ትምህርት ቤት ወካዮች ነው መጽሐፉን የምናዘጋጀው። እያንዳንዳቸው አስር አስር መጽሐፍ ውድ ነው እንደምታውቁት፣ እንዲሁ ትንሹ ለ250 350 ብር ነው በኢትዮጵያ አንዱ መጽሐፍ ትንሹ። የተሻለ ደግሞ ሀሳብ ያላቸው መጽሐፍቶች ዋጋቸው ትንሽ ከፍ ያለ ነው። ግን እንደዚያም ሆኖ አስር አስር መጽሐፍቶችን ገዝተን ለመስጠት ነው። እንግዲህ እግዚአብሔር ይመስገን እስካሁን አርባ ስምንት መጽሐፍቶችን የሚያክል በነዚህ ሶስት ቀናት ውስጥ ድጋፍ አድርጋችኋል። ቀሪውን ደግሞ የመቶ ሁለትን የምንፈልገው ይህ ቅዱስ ሀሳብ የምትደግፉ እንድትልታናግሩኝ 9111138 ስልኬ ላይ ቫይበር፣ ቴሌግራም፣ ዋትሳፕ፣ ቦቲም ላይ ያለው አሳውቁኝ። እግዚአብሔር ከእናንተ ከመንፈሳችሁ ጋር ይሁን። የእግዚአብሔር ልጆች ጸሎት ከመጸለያችን በፊት ማዘጋጀትና ማድረግ ያለብንን ነገር ነው ዛሬ የምናየው ትናንትና በነበረን ትምህርት ስንጸልይ በጸሎታችን ሁኔታ ላይ በተለይ ተኝተን ሰንፈን አንቀላፍተን ከመጸለይ እንዴት ንግተን መጸለይ እንዳለብን ተምረናል። ዛሬ ደግሞ ጸሎት ከማድረጋችን በፊት የሚለውን ሀሳብ ነው የምንነጋገረው። እንግዲህ እግዚአብሔር እና እኛ የምንገናኝበት ትልቁ ምስጢራዊ ክፍል ነው። መኝታ ቤታችን ባልና ሚስቶች ብቻ የሚገቡበት እንደሆነ ሁሉ ጸሎት እኛና እግዚአብሔር የምንገናኝበት ስለሆነ ይሄ ክፍል ንጹህ መሆን አለበት። ይሄ ክፍል ዝግ መሆን አለበት። ይሄ ክፍል በታመኑ ሰዎች እጅ መሆን አለበት አይደል? መኝታ ቤታችን ማንም አይገባበትም። ልክ እንደዚሁ ነው እግዚአብሔር እና እኛ ያለን። እንግዲህ ማንም እንዳይወስደው አንዳንድ ማወቅ ያለብን ነገር አለ። የመጀመሪያው ነገር ወደ ጸሎት ስትገቡ፣ በጣም ከባድ ነው ሰብስብ አድርጋችሁ ጸሎትን አትመልከቱት በጣም ደግሞ ተራ ነገርም ቀላል ነገርም ብለን አንመልከት። ሁለቱን ነገሮች በደንብ መጠንቀቅ አለብን። በጣም ከባድ ነው ብለን ስናስብ ለመጸለይ ይደክመናል። ለምን ደካማ ስጋ ስለተሸከም ነገሩን ገና ሳንጀምረው ሊታክተን ይችላል። ጸሎትን ማሰብ ያለብን ከባድ ነው ብለን አይደለም፣ ደግሞ ቀላልና ተራ ነገርም ብለን ነው፣ ደግሞ አቅልለን እንደ ልባችን ዝም ብለን የተኛን የተነሳ ምን ጸልየው አይደለም። ስለዚህ ጸሎት መረጋጋት ይፈልጋል። ጸሎት አምነንበት መምጣት አለብን። ስናምን ሁ እንረጋጋለን። አንድ ነገር ላይ ካመንበት መጸለይ ጥቅሙ፣ በረከቱ መጸለይ ከእግዚአብሔር ጋር ላለን ግንኙነት ወሳኝ መሆኑን አምነንበት፣ በጣም ሳናከብደውም፣ በጣም ሳናቀለውም መንፈሳችን በዚህ መንገድ ተዘጋጅቶ ሊመጣ ይገባል፣ የመጀመሪያው ነገር። ሁለተኛ ነገር ከመጸለያችን በፊት የትኛው ሰዓት ነው ለጸሎታችን የሚመቸን የሚለው ለይተን በደንብ ማወቅ አለብን። እኔ የሚመቸኝ ሰዓት ለአንዱ ላይ መቸው ይችላል። ለአንዱ የሚመቸው ሰዓት ለዛኛው ላይ መቸው ይችላል እና በህይወት መግባት መውጣታችን የትኛው ሰዓት ነው ትንሽ እግዚአብሔርን ለማግኘት ንቁ የምንሆንበት ስራ የማይበዛበት እና ልባችን ሊነሳ የሚችልበት የትኛው ሰዓት ነው የሚለውን በደንብ ለይቶ ማወቅ። አንዳንዱ ሰው ሲነጋ ይጸልያል፣ አንዳንዱ ሰው ሊተኛ ሲል ይጸልያል፣ አንዳንዱ ሰው ጠዋት ከፀሐይ ከወጣች በኋላ ይጸልያል፣ አንዳንዱ ግማሽ ቀን ላይ ይጸልያል። በጣም ብዙ አይነት ልምምዶች አሉት የሚጸልይ ሰው እና ለእናንተ የትኛው ሰዓት ይመቻችኋል? እሱም በደንብ ለይቶ ማወቅ ያስፈልጋል። ከዛ በቋሚነት በዛ ሰዓት ጸሎት እየጸለዩ ራስን በመንፈስ ቅዱስ ሙቀት በደንብ ማብሰል ይቻላል። እና የትኛው ሰዓት እንደሚመቸል ለጌተን ማወቅ። ሶስተኛው ጠግበን፣ በጣም ብዙ ተመግበን፣ ብዙ እንቅልፍ መጥቶብን ጸሎት ለመጸለይ አለመቆም ነውርም ነው። በእግዚአብሔር ፊት እያገሱ መጸለይ ነውር ነው። እውነት ለመናገር እምበላ መጠጣት ችግር የለው፣ ግን ሰው ጠግቦና ምግብ ከብዶት መጸለይ አይችልም። እንቅልፍ እንቅልፍ ነው የሚለው ለዚህ ነው ጾም ለጸሎት እናቷና ምትመጣ ስንጾም በጾም ሰዓት ጸሎት ለመጸለይ በጣም መንፈሳችን የመንፈስ ሲግናላችን ይነቃቃል። ስለዚህ ብዙ ተመግበን ከመጸለይ ይልቅ ወይ በልክ ከተመግበን ወይ ደግሞ ሳንመገብ በፊት ጸሎታችንን ብናደርግ የተሻለ ነው። ምክንያቱም አካባቢ ጸሎት ላይ ትልቅ ተጽዕኖ አለው፤ ምንጸልበት ቦታ፣ ምንጸልበት ሁኔታ እና ምንጸልበት ሰዓት ቀን ከስራ ውለን በጣም ደክሞን ውለን ማታ እንቅልፋችን የመጣ ከመጸለይ ላይ መቆጠብ አለብን። የትኛውን ሰዓት እንደምንመርጥ ቀደም ብለን በደንብ መለየት አለብን። ሌላው ደግሞ ማወቅ ያለብን በምንም መንገድ ማቆም የለብንም ጸሎትን። ዛሬ የጀመርነውን እስከ ሳምንት ከዛ ሳምንት በኋላ ደግሞ መተው፣ መቀየሩ፣ መዳከም መጥፎ ልምምድ ነው። የያዝነውን ነገር መልቀቅ መጥፎ ልምምድ ነው። ጸሎትንም እንዳንድ ለምድ ያደረገናል እና በእውነትም በስሙ እና በፊቱ የምንቆም ሰዎች መሆናችንን ካወቅን ፈጽሞ ሳናቋርጥ ልንበረታ ይገባል። የማናቋርጠውን የጸሎት መንገድ መከተል አለብን። አንድ ወንድሜና እኔ ወደ ገጠር ገብረ መንፈስ ቅዱስን በዓል ማክበር ሄደን የገብረ መንፈስ ቅዱስ ታሪክ ሲነገር ሰምቶ በቃ እኔም ደሳቸው ብሎ ውሃ በትልቅ ጆግ በትልቅ ማጠቢያ ሞልቶ ማጠቢያ ውስጥ ቆሞ ለመጸለይ ሌሊቱን ሙሉ እስኪነጋ ድረስ ሞከረ። ወደ ለመናገር አንድ ሰዓት አልጸሌም። በጣም ደክሙ። ውሃ በውሃ እርጎት ቤቱን እሱም እንደዚሁ ደክሞት አደረ። እንዴት ሆንክ? ጠዋት ስለውሃይ የማይሆን ነገር ሞከርኩታል። ገብረ መስቅዱስን በአንድ አይኮንም። ልካችንን ማወቅ አለብን። እኛ እኛ እኛ ነን። በልካችን ስንጸልይ በልካችን እንሄዳለን። ሁሌ መኪና በልኩ ስትነዱታል፣ ጥግ የሚደርሰው ሁሌ በልክ ነው። በቃ ሁሉ ነገርም መሆን ያለበት እና ጸሎታችንንም ምንጸልይበት ሰዓትና ሁኔታ ያዛልቀን እንደሆነ ቀድመን በደንብ ማየትና መወሰን ይገባናል። ቤታችን በምንጸልይበት ጊዜ ደግሞ የቤታችንን አካባቢ መቀየር፣ ድባቡን፣ ለምሳሌ የሻማ ማብራት የትኛው ነገር ይመስጠናል? ስዕላት ፊት ቆመን መጸለይ ወይ ወደ ሰማይ ቀና ብለን ማየት፣ ምን አይነት ሰዓት፣ ጨለማ ውስጥ መሆን፣ መብራት አብርቶ መጸለይ፣ የትኛው ነው ሁኔታን የሚመቸን እሱ በደንብ

ፍሬ ሆኖ ፅንስ ሆኖ ይመጣል። ልክ እንደዚህ ነው። በእግዚአብሔር ፊት ምን ዘራው ዘር ነው ጸሎት፣ እና የሆነ ቀን ፅንስ ሆኖ ይመጣል፣ የሆነ ቀን ፍሬ ሆኖ ይመጣል። እና ጸሎታችን የሚሰማ አምላክ ፊት እንደምንቆም ማወቅ አለብን። ባህርን የከፈለ አምላክ፣ ተራራን የከፈለ አምላክ፣ ኃያላንን የመታ አምላክ፣ ብርቶችን የገደለ አምላክ፣ ከድንጋይ ያመነጨ አምላክ፣ ለመካኒቱ ለሳራ ልጅ የሰጠ አምላክ እሱ አምላክ አላዛርን ከሞት ያስነሳ አምላክ ነው የሚሰማን እርግጠኞች መሆን ያለብን እሱ አምላክ ነው የሚሰማን። የሚችል አምላክ ነው፣ የሚራራ አምላክ ነው የሚሰማን። ይህን አምኖ መምጣት ያስፈልጋል። ግድግዳ ፊት ቆመን እንደምንጸልይ አስብን ከጸለይን ሞኞች ነው ወይ ደግሞ ስዕሉ፣ ቀለሙ ፊት ብቻ ምንጸልይ ከሆነ ሞኞች ነው። የስዕሉን ባለቤት እያስብ ነው መጸለይ ያለብን። እግዚአብሔር ይሰማል፣ ይረዳል፣ ያግዛል ያው ነው ብለና ምንም መጸለይ ያለብን መልእክት ተልከን መልእክቱን ለሚታመን ሰው ሰጥተን መጣለናል። አይ አላምንም አልሰጠም ልንለው አንችልም። ጉዳያችንን በእምነት ካልሰጠነው እግዚአብሔርኛ እንዴት ሊረዳ ይችላል? እንዴት ሊሰማን ይችላል? ስለዚህ የምንጸልይ ሰዎች ሀያል ጌታ አሰራሩ፣ ተአምራቱ፣ ድንቅ ማዳኑ፣ የማይለወጥ ጌታ ፊት እንደምንቆም እያሰብን መጸለይ ይገባል። አንድ ጊዜ አንድ ቤተሰብ ሄደን ክፍለ ሀገር ነው እና ከቤተሰቦቹ ተሰብስበን ጸሎት እንጸልያለን እና ስንጸልይ፣ ማታ ነው። ሁሉም ተነሳለ ጸሎት ቴሌቪዥኑ ግን አልዘጉትም እና ትንሿ ልጅ ጸሎት እየጸለይታ ወደ ቴሌቪዥኑ አዙራ ጀርባችን እያዙረ የምታዳምጠው ቴሌቪዥኑ ነው እና ምንድነው እኔ የገባኝ እነዚህ ቤተሰቦች የተሳሳቱ ስህተት ምንድነው? ቲቪውን ሳይዘጉት ነው ይሄኛውን የከፈት ነው። ሰማይን ለመክፈት ቲቪውን መዝጋት አለብን። ስልካችን መዝጋት አለብን። ስልኩን እየነካካን ሰው ሊጸልይ አይችልም። ቴሌቪዥን እያየ ሊጸልይ አይችልም። የዓለም ጫጫታውን፣ ሬዲዮውን ምናምን እየሰማን እንጸልይ አንችልም። ስለዚህ ከመጸለያችን በፊት የዓለም ጫጫታ ለተወሰነ ደቂቃ ዝም እንዲል ማድረግ ያስፈልጋል። ለምን ይመስላችኋል ጌታችን ወደ ምድረ በዳ ሄደ? ሰው በምድረ በዳ ስለማይኖር ነው። ምድረ በዳ በረሃ አይደል? ሰው አይኖርማ። ሰው ደግሞ ከሌለ ሰላም ነው። ከሰው መጠበቅ ስለሚያስፈልግ ሰው በሌለበት ቦታ ሰላም ነው። ሰላማዊ ቦታ ብሎ ጸጥ ያለ ቦታ መርጦ ሚዲያ የለ፣ ድምፅ የለ፣ ቆሽታ የለ አርባ ቀን አርባ ሌሊት ንጾሙ አያችሁ። እግዚአብሔር ልጆች፣ ስለዚህ ጸጥ ያለ ቦታ ዙሪያችን እንዲሆን በደንብ ማድረግ አለብን። ቀጥ ያለ ቦታ ቴሌቪዥኑም፣ ቴሌቪዥኑ ኮምፒውተሩ፣ ስልኩም ዝም እንዲል ማድረግ ያስፈልጋል። ልጆችም ካሉ በር መዝጋት ያስፈልጋል። ሁሉም ከሚችል አምላክ ጋር ነው የምንገናኘውና እግዚአብሔር ልጅ ሮሚ ስምንት ሀ መንፈስ ቅዱስ ስለ እናንተ በማይነገር መቃተት ይማልናል ይላል። ያ ማለት ጸሎት ያስተምረናል ማለት ነው ቋንቋናት እንደምታስተምር እንዴት እንደምንጸልይ አስተምረናል። ብቻችንን አይደለንም ስንጸልይ፣ እሱን ማወቅ አለብን። መንፈስ ቅዱስ ይረዳኛል ማለት አለብን ሀሳባችንን በሚገባ መንገድ ለመናገር ያው፣ ለእግዚአብሔር ለመናገር ሰው፣ ለራሳችን ሰው ካላምንበት አይሆንለትም። ስለዚህ መንፈስ ቅዱስ እንዲረዳ እየጸለዩ ጸሎትን በደንብ አድርጎ ማጠናከር ይገባል። ብዙ እንደተማርንበት ተስፋ አለኝ። የሰማነውን በልቦናችን ሰሌዳ ላይ ይጻፍል። መንፈስ ቅዱስ ይባርካችሁ፣ ይቀድሳችሁ የመጽሐፉ ማስታወሻ እንዳትረሱ ማሳሰቢያ። እንዲሁ ላይክና ኮሜንት አርጋችሁ ስለምትወጡ እግዚአብሔር ዘራችሁ እናንተን ይባርቀ። የሳሸናፊ ቅር ነኝ። ሰላም።